ሰላም አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ ቻይና ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ደህና ናቸው። ከእኔ ከአልሐምዱሊላህ አልሐምዱሊላህ ከሽቁር ቻይና ሳይሆን የፍርድ ሲትዮ ተከታታዮች እንዴት ናችሁ? ደህና ናቸው። ልጅን ሰብስክራይብ አድርጉ። ምንድነው እናንተ ሰብስክራይብ አድርጓት፣ ማለት አብዛኛዎች ብዙ ጊዜ ለእሷ አልሰራም። ቢያንስ እንኳን አምሳ ሰብስክራይብ አድርሷት እና ሊቢ እየገባው ምናምን ነገር ቢያንስ አንድ ሺ እንዲያስገባት ማለት ነው ወደ ውጭ እየታወታወግን ምክንያቱም ሀገር ስገባ እሷ ትቆጣጠራለች። አሁን ግን ያው ኔትወርክ የለም ታውቃላችሁ፣ ኢትዮጵያ ብዙ ችግር አለ፣ ብዙ ነገሮች አሉ አሁን ላይ ማለት ነው። እና ደግሞ ሙሉ ለሙሉ አሁን እሷ ላይ ለመግለበጥ በጣም አስቸጋሪ ነው። እሷ በእጇ ስልክ የላትም ማለት ነው። ሰምታችኋል እና ውዶችዬ የኔ የፍርዱስ እናት ነኝ እና ሰብስክራይብ ሸራ አድርጓት ማለት ነው። የፍርዱስ ሴኔቶ ባለዲስ እንትሮች እንመጣለን። እናቴ ለምን ቀረሽ እያለች እሷም እየወቀሰች ነው። እኔም እንግዲህ እንሻላህ እሄድላታለሁ። ልጄ ህይወቴ፣ ማንነቴ ሁሉ ነገር ናት ማለት ነው ለእኔ። እና እንሻላህ ባለ ፍቃድ አላህ ስብናወታል። ቆይ ሙዚቃ እየከፈቱብኝ ስለሆነ ለህፃ ላይ ደግሞ ሙዚቃ ቪዲዮ አይፈቀድም። አብዛኛውን ደግሞ ሞኒታይዝ ላለሆነ ዩቱብ አይፈቀድም ማለት ነው። ነዛ ነው እንትልምለው ማለት ነው ወደዛ ሂደት ያልኩት። እና ለዛ ነው እላችኋለሁ ውዶችዬ በተቻላችሁ ቀይም ሰብስክራይብ ሸር አድርጉልኝ ልጄን ማለት ነው። እና ቻይናሎይን ሸር አድርጉልኝ ማለት ነው። ሰብስክራይብ አድርጉልኝ። በአዳዲስ ቪዲዮዎች እንደምንመጣ ተስፋ አደርጋለሁ። ታውቃላችሁ አሁን ላይ ስራ ምናምን ስለሌለን ያው አገር ስገባ ነው ሁሉን ነገር ማመቻቸው ማለት ነው። ዝጋ ማመቻቸት አንችልም። አንዳንዴ ያው ታውቃላችሁ ያው ይህን ሀገር የሚያውቀው ሰው ያውቀዋል። ልጅን ሰብስክራይብ አድርጉልኝ፣ ሰራ አድርጉልኝ። በአዳዲስ ቪዲዮዎች እንመጣለን። በአዳዲስ ስራዎች እንመጣለን። ምክንያቱም ያው እዱኒያ አትሞላም። እርግጥ አውቃለሁ እዱኒያ እንደማትሞላ። እዱኒያ ደግሞ ሙሉ አይደለችም። ሙሉም ደግሞ አይሳካም። ሁሉም ነገር ሁሉ ይሞላል ማለት አይደለም። ሀኪቃ ማለት ነው ይ እና ላይክ አድርጉ፣ የሰብስክራይብ አድርጓት ማለት ሸር አድርጉ ሰብስክራይብ ነው ማሽቃውት ማለት ነው። ያኔ ያው አብዛኛውን እናንተ የምታዩት ማሽቃበጥ ምናምን ነገር ላይ ነው፣ አብዛኛውን የምታገኙት ተገኙት ፍርድ ውስጥ ደግሞ ለኔ ስትሉ ሳይሆን፣ ደስ ስትሉ እስኪ ሰብስክራይብ አድርጓት። ምንም ደግሞ እናቷ ቋ አድጌላት ኢትዮጵያ ብገባ ደስ ይለኛል፣ ለውጥ ይኖራል ብዬ አስባለሁኝ። ያው እንደምታውቁት የኢትዮጵያ ኑሮ ውድነት ተዝገና ሳንገባ ነው የሚያስፈራሩን ማለት ነው። እዚሁ እንዳንቀር እስቲ ሻር ሰብስክራይብ እያደረጋችሁ አበረታቱን ይህን ቻናል። በተሻላችሁ አቅም ሲ አንዱ ሺህ አስገባት ማለት ነው። አንቺ አስገባችዋት በኋላ ደግሞ ኢንሻአላህ ሞኒታይዝ ከሆነ በኋላ ምንም የሚያጨንቅ ነገር የለውም ብዬ ነው ማስበው እንደ እኔ እንደ እኔ ሀሳብ ማለት ነው። እናንተ ደግሞ እንግዲህ እንዳዘንታችሁ ይወሰናል እላችኋለሁ ውዶች። ይሄ የፍርዶስ ቻናል ነው፣ ሰብስክራይብ ሻራ አድርጉ። እና እኔን ይመስላል ውዶች ይሄ ወዳችኋለሁ። ያው ዛሬ እንግዲህ የመጣሁት ኢንሻአላህ በአዳዲስ ቪዲዮዎች ይመጣሉ ብዬ ተስፋ አደርጋለሁ። ያው ሁለት ቻናል ስለምጠቀም የራሴም ቻናል ስላለ መሪም ዩቲዩብን ሰብስክራይብ አድርጉ ኢንሻአላህ እኔ ፍርድ ወስ የናደኝ ማለት ነው ወንዶችዬ፣ ባዳዲስ ቪዲዮዎች እመጣለሁ፣ አዳዲስ ነገሮችን እየከችላለሁ ማለት ነው። እና ላይክ፣ ሰብስክራይብ፣ ሼር አድርጉ። ይሄ አራት ደቂቃ አምስት ደቂቃ እኮ ምንም አይደለም፣ ግን ሀቂቃ ማለት ነው ወንዶችዬ እና እንሻ አላህ ለሱብሃነ ተዓላ ሀገራችንን ሰላም አድርጉልኝ። ደግሞ በሰላም የምንገናኝና አብረን ቅስ ቅስ እንደ ቪዲዮ የምንሰራ ያድርገን እላቸዋለሁ። ሰላማችሁ ይብዛ፣ እወዳችኋለሁ። ከኔ በላይ ጀሌ ነው። ዲዲ ዲዲ ዲዲ ዲዲ ያድርጋችሁ። ያው እንግዲህ ፍርዶ ፍርዶሴን ስትላችሁ ቻናሌን ሰብስክራይብ አድርጉ፣ እናቴንም ሰብስክራይብ አድርጉ ብላችኋለች ማለት ነው እና ለምን አልመጣሽም ስትለኝ አልሞላልኝ ስላል በቃ አልሞላልኛል አልሞላልኛል ነው የምትዩ፣ አለች ማለት ነው። እና እስቲ ቻይና ከፍችልሽ አለው ስራት እስቲ ሰብስክራይብ አድርጉ እናቴን እኔንም። እናቴ ወደ ሀገሯ እንዴት ትገባልኝ ተብላችኋል። ይሄ መልእክት ነው። ይሄ ፍርዱስ መልእክት ነው። ሰላሞቹ ብዝቲ በሌሌ ባይ